ያላንተ ጌታ ደስታ መቻለ፣ ያላንተ አምላኬ ሕይወት መቻለ። ስምህን ጠርቶ የተማጸነ ከሳትም ወጣ ከሞትም ደን። ያላንተ ጌታ ደስታ መቻለ፣ ያላንተ አምላኬ ህይወት መቻለ ስምን ጠርቶ የተማጸነ ከሳቱ ወጣ ከሞትም ደነ እጀች ይዘ አንተ የመራ ስንቱን አላልፎ ስንቱን መከራ ለካስ ያልፈቀን ሁሉም ይረሳል ረሃብ ስደቶን ማን ያስታወሳን ያላንተ ጌታ ደስታ መቻለ ያላንተ አምላኬ ህይወት መቻለ ስምህን ጠርቶ የተማጸነ ከሳቱን ወጣ ከሞትም ጽዋዬን ባርከ ተትረፈረፈ የጠላቴም ጦር በላይ ያለፈ በሺ ቃላቶች አፌን ሞልቼ ልዘምርለ ብያገብቼ ያለ አንተ ጌታ ደስታ መች አለ ያለ አንተም ህይወት መቻለ ስምህን ጠርቶ የተማጸነ ከሳቱ ወጣ ከሞትም ዳነ። ገዳይን ቢሮት በቀን በማታ እያለ አንድዬ እያለ ጌታ ሎ ሞት አልተኛ ይደነቅ አለ ትግሎኛልላ ለዘለለ ያለ አንተ ጌታ ደስታ መቻለ ያለ አንተ አምላኬ ህይወት መቻለ ስምህን ጠርቶ የተማፀ ምስጋና ነ ምግቤ መጠጤ ተቀጣጠለ ፍቅር በውስጤ አላገረገር አልደፋ አንገቴ እመለዋለ በሌልታቤቴ ያለ አንተ ጌታ ደስታ መችለ ያለ አንተ አምላኬ ተቻለ ስምህን ጠርቶ የተማፀነ ከእሳቱም ወጣ ከሞትም ዳነ ያላንተ ጌታ ደስታ መቻለ ያለ አንተ አምላኬ ህይወት መቻለ ስምህን ጠርቶ የተማፀነ